ብሩኬ ሶስናን መራቅ አለበት። እባካችሁ እናንተ ጓደኛ የሆናችሁ እነ ቤካ እነ እነ ማነው ስሙ ሀሰን ምናምን እንግዲህ ቤተሰብ አዳዲስ ነገሮችም እየወጡ ነው፣ አዳዲስ ነገሮችም እየሰማን ነው። ቤተሰብ እንግዲህ ሀይሚ አልተቻለችም። ሀያ አራት ሰዓት ላይ የምታደርገው ጥቅሶች በጣም የሚገርሙና በጣም አስደናቂ ነገሮችን ነው እያደረገች ያለችው። በጣም ይገርሞኛል ሳየው። ዛሬ ደግሞ ያደረገችው ጥቅስ በጣም ይገርማል ቤተሰብ እና ውዶቼ እንግዲህ የእሷ ጓደኞች ሆናችሁ እንግዲህ ትላንትና ማሂ በጣም ተናዳ ነበረ። በጣም ተናዳ ስትናገር ነበረ። ያው ሶሲን እንዳገኝቻት እና ብዙ ብዙ ነገር እንደተነጋገር ነው ንግግሯ ሁሉ እንዳልጣማት ከብሩኬ ጋር የሆነ ነገር እንዳላት አድርጋ ነው እንግዲህ ለእሷ ለማስረዳት የሞከረችው ማለት ነው። እኔ እንግዲህ ምሎ ማህዬ በአሁኑ ሰዓት ሀይሚ ብቸኛ ነች፣ ብቻዋ ነች። እንግዲህ ሁሌም አንቺ ከጎኗ ትቆሚያለሽ። ከጎኗ ከጎኗ መቆም አለባችሁ። ጓደኛ የሆናችሁ ከጎኗ ሁኑ፣ ሁላችሁም። ከብሩኬም ወንዶቹ፣ ከብሩኬ የሆናችሁ ለማስታረቅ እባካችሁን ለማስታረቅ ሞክሩ። ብዙዎቻቸው እነሱ እንዲለያዩ እነሱ እንዲተግቷው ነው ሁሉም ሰው እየሰራበት ያለው ግን ይሄን ነገር እኛ ደግሞ እንሰብረዋለን። እኛ ደግሞ ትናንሽና አነስተኛ ዩቲዩበሮች እነሱ እንዲታረቁ ብዙ ብዙ ነገሮችን እናረጋለን። ችግር የለውም። እና ትናንትና እንግዲህ አይታችኋል ዳኒ የሰራው ስራ በጣም ያሳ ያሳዝን ነበር። በጣም እኔ እራሱ እንባ በተሞላበትና እልህ በተናነቀ ንግግር ነበር ስናገር የነበረው። እንግዲህ ቤተሰብ ሁለቱ ብቻቸውን መነጋገር አለባቸው። ብቻቸውን መጥተው ማውራት አለባቸው። እንግዲህ ብሩኬ ዛሬ ደግሞ ታህላችሁ፣ ዛሬ ደግሞ እሳት ጭሮ ነው የሚመጣው እሳት ሆኖ ነው የሚመጣው። ለምን ያላደረገውን ነገር ነው አድርጋል የተባለው? እሱ ያላሰበውን ነገር ነው ዳኒ እያሳሰበ ሀይሚ እንድታስብ እያደረገ ያለው። ስለዚህ ደግሞ ዛሬ የበለጠ ደግሞ ተጋግለው ነው የሚመጡት። ተጋግለው ቤተሰብ፣ በጣም ነው የሚያስፈራው። ማርያም ነው የምላችሁ እናንተ ፕራንክ ነው የምትሉ ልጆች፣ ፕራንክ አይደለም ይሄ ነገር። እኔ አጣርቻለሁ በደንብ አርጌ፣ ፕራንክ አይደለም። ቡሩኬ ደግሞ እየማለ ነው። ቡሩኬ እየማለ ነው፣ ሀይሚም እየማለች ነው። ሰምታችኋል። እግዚአብሔርም ምናምን የልች እየማለች ነው። ይሄ ፕራንክ አይደለም ቤተሰብ እኔ ፕራንክ አይመስለኝም። እንዴ ፕራንክ ቢሆን ኑሮ እንደ ዘነን ነገር እንጃ እኔ አላውቅም። ብቻ በጣም ወንድሞቹ ወንድሞቹ የብሩኬ ወንድሞች ሁሉ እስከሚገቡበት ድረስ ፕራንክ ቢሆን ኑሮ እነ ብሩኬ ወንድም አይገቡበትም ነበረ። ደግሞ ሀይሚየም ትነግራቸው ነበረ አይ ረፉኛ ፕራንክ እያደረግኩ ነው ልትችል ነበር ወይም ሀይሚ በከባዱ እየመጣችበት ይሆናል ፕራንክ ብሎ እነሱ ራሱ አስበው ነበር፣ ግን ይሄ ፕራንክ እንዳልሆነ ነው የተናገሩት ማለት ነው። ወንድሞቹ ደግሞ ትላንትና ተናግረዋል። ወንድማችን የሚነካ ሰው የፈለገ ነገር ይምጣ እንጂ አንሰማውም ብለዋል። እኛ አንድ ሰው ይቅርታ ካለ ይቅርታው መቀበል ነው እንጂ ያለበት እምቢ ብሎ ሌላ ችግር መፍጠር የለበትም ብሎ ሲናገሩ ነበር። ያ ማንም ሰው ለወንድሙ ነው እንትን የሚል የሚቆመው ግዴታ ነው። እኔ ለምን ለወንድማችሁ ቆማችሁ ብዬ አልናገርም። መብታችሁ ነው መቆም። ግን ያው አንዳንድ ነገሮች ስንናገር ያው ሃይሚን በማስከፋ መንገድ ቢሆን ጥሩ ይመስለኛል። ሃይሚን በጣም እንደምትወዷት እናውቃለን። የብሩኪ ወንድሞች እንደምታከብሯት እንደታናሽ እህታችሁ እንደምታዩአት እናውቃለን ግን አንዳንድ ደግሞ ለምንናገሩ ነገር ደግሞ ያው እሷ የሚሰማታል የሚለውን ነገር ማወቅ አለብን። ያው ይቅርሳ ስለተባለች ብቻ አይደለም አንድ ሴት እና ይሄ እኔ የሚመስለኝ የሚመስለኝ ሶፊ ማነው ሶፊ አልኩኝ ሶስ እና የሆነ የደበቀችው ነገር አለ ብሩኬን ወይም ብሩኬን የሆነ ነገር በሆነ መንገድ ትይዟለች። ይሄ ነው የሚያስፈራኝ። እኔ የሆነ ነገር እሱ ሳያስብ ወይ መጥፎ ነገር አድርጋ የሆነ ነገር ከእሱ ጋር አድርጋ ወይም እሱ ፍቅር ጀምር ያለው ወይም እንደዚህ ሁኛ ያለው ምናምን ብላ እሱን ለማማለል ነው እየፈለገች ያለችው። እሷ ያለችው የሆነ ትልቅ ጉዳ አለ፣ ቤተሰብ ትልቅ ጉዳ አለ። እቺ ልጅ አሁንም ቢሆን ሶስናን ብሩኬ ካራቃት አሁንም ቢሆን የሀይሚና የቡሩኬ ፍቅር አይቀጥልም። ልንገራችሁ በቃ ብሩኬ ሶስናን መራቅ አለበት። እባካችሁ እናንተ ጓደኛ የሆናችሁ እነ ቤካ እነ ማነው ስሙ ሐሰን ምናም ሆኖላችሁ፣ ከዝች ልጅ ጋር ያለውን ነገር በቃ በብሎክ እኮ አለ እኮ ብሎክ የሚባል ነገር እኮ አለ። በቃ እሱ ሀይሚ የሚፈልጋ ከሆነ ሀይሚን ከሀይሚ ጋራ መለያየት አልፈልግም ካለ ብሩኬ በቃ ከእሷ ጋር ያለውን ነገር ማቆም አለማውራት፣ በቃ ብሎክ እኮ ነው ጥሩ። እውነት በቃ ለምን መሰላችሁ? ሀይሚን ከፈለግ ማጣት ካልፈለግ እቺን ልጅ መተው አለብህ፣ መራቅ አለብህ። አይ እኔ አልፈልግም ከአይሚ ጋር ካልክ ደግሞ አይሚ ጋር ያለን ነገር እርግፍ አድርገ ልጅቷም ለምን ትሰቃያለች? አይሚ በዚህ መሀል ለምን ትሰቃያለች? ከእሷ ጋር መቶ አልችልም። ከእሷ ጋር መቶ አልችልም ማለት አትችልም። እሷ ጓደኛ ነን ብትል ደግሞ ሀይሚ ያላመነችበት ጓደኛ ጓደኛ ልትሆንቅ አትችልም። ስለዚህ ምንድን ነው የሚፈጠረው? አንተ ያለህ እድል ምንድን ነው? ከሀይሚ ጋር መሆን ያለብህ። በቃ ከዚህም ከዚህም ሆነ ችግር ነው የሚፈጠረው። ይሄው ችግርም እየመጣብን ብሩክ፣ እግዚአብሔርም ነው የምልህ በቃ ችግር እየመጣብህ ስለሆነ አንተ መራቅ ነው ያለብህ። እንዴ እቺ ትንሽ ልጅ ለምን ታልቅ? ስለ አንተና ማርያምን አንጀቴን የበላችኝ ጎንበስ ብላ በቃ አንጀቷ ውስጥ ውስጥ ሁሉ ገብቶ በእናታችሁ ፊቷ ሁሉ ደም እስከሚመስል ድረስ እንደው የሥራህን ይስጥ ዳኒ። እና ዳኒና ሶስና አልተጣሉ ማንም ሰው ተጣላችሁ አልተጣሉም። ሴራ ነው እያደረጉ ያሉት ሴራ ነው። ቤተሰብ ነው የምናገሩት። ሴራ ነው እየሰሩ እየሰሩባቸው ያሉት። ሀይሚን በቃ ተቆጣጥሯታል ልጁ ወይ ይፈልጋት ይሆን አላውቅም። ብቻ ይሄ ዳን የሚባለው ሀይሚን ይፈልጋታል። እና የተረጋጋ ሴት ማን ላይፈልግ ነው? እንደ እሱ የተረጋጋ ሴት፣ ቆንጅዬ ሴት የሴት ወይዘሮ ሀይሚዬ ላይፈልጋት ነው? ያቺ እኔ አላቃትም ት መምደማ ቀደሞ፣ ትላንትና ምናለች መሰላችሁ ሶስትና የምትባለው በቲክቶክ እንትኗ፣ በጎች እኛን እኮ ነው በጎች ብላ ሰደበችም። እኛ በግ አይደለንም። እኛ ሃይሚና ብሩኬን ስለምንወዳቸው ነው እንደ በግ የምንጓዘው እንጂ እኛ በግ ሆነን ሁሉን ነገር ሳናቀርተን አይደለም። ግን እንዳንቺ አይነቱ ነው በግ። እኛ በግ አይደለንም። በጎች እሺ ተጓዛላችሁ አለች። እኛ ችግር የለውም እንደፈለግሽ መሳደብ ትችያለሽ። ግን ሁሉ ነገር ደግሞ ሲስተካከል፣ ጉድሽ ሲወጣ ደግሞ የዛኔ ምን እንደምታደርጊ እናያለን። ሀምሳ አምስት ጊዜ እየደወልሽለት የምታስቸግሩ እኔ ሰምቻሉ። ነገር ሀምሳ አምስት ጊዜ ነው የምደውልለት በዚህ ፈቶ በዚህ ገብቶ በዚህ ወጥቶ እያለች ልጅቷ ልጁን ለማማለል የምታረገው ጥረት ማለት ነው። ስለዚህ ቤተሰብ እውነታው እስከሚወጣ ድረስ እኛም ትናንሽና አነስተኛ ቱበሮች መታገል አለብን። ሀይሚና ብሩኬ መለያየት እንደሌለባቸው ጓደኞቹ መጣጠር አለባቸው። እነ ሀቡም ሁላችሁም ወጥታችሁ ቪዲዮ ከመስራት ይልቅ ቪዲዮውን እንትን ከማለት ይልቅ ቤተሰብ የሆናችሁ መታችሁ አስታርቋቸው። በቃ ነገሩን ፍቱ። ይፈታ ነገሩ። በቃ ቀላል እኮ ነው። ይፈታል ነገሩ፣ ይፈታ አሁን። ሀይሚ ብዙ መንገድ፣ ብዙ ነገር እያሰበች ነው ያለችው። ስለዚህ ሀይሚ የምታስበውን ነገር አስቁማችሁ፣ ብሩክ የሚያስበው ነገር አስቁማችሁ፣ መታችሁ ቤተሰብ የሆናችሁ እና ወንድሞቹም ቪዲዮ ከምትሰሩ መታችሁ ብታስታርቋቸው ጥሩ ይመስለናል ማለት ነው። በተረፈ ቤተሰብ እወዳቸዋለሁ፣ አክብራቸዋለሁ። ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ለማንኛውም ሰው ይድረስ። ሀይሚና ብሩኬ እንደማይለያዩ እንዲያውቁልን ይድረስልኝ። ላይክ ላይክ ላይክ፣ ሼር አድርጉት እባካችሁ። እየቆራርጣችሁ ራሱ ሜንሽን አርጉ ለሀይሚ። ማወቅ አለባት የተጫወቱባት እንደሆነ። ቻው ቤተሰብ፣ ደህና ዋሉልኝ።